የአማራ ፋኖ ወታደራዊ የአገዛዙን ማሰልጠኛ ከተማ መቆጣጠሩን አሳውቋል። ሰራዊቱም ተበትኗል ተብሏል። መረጃውን ይዘናል። የአማራ ብልጽግና ከፍተኛ ሽኩቻ ውስጥ ገብቷል። አመራሮቹም ሊነሱ ነው። የአገዛዙ ሚስጥራዊ መረጃ ደርሶናል። የአብይ አህመድን ስብሰባ ረግጦ የወጣው ፓርቲ ጉዳይ አነጋጋሪ ሆኗል። ዝርዝር መረጃውን ይዘናል። እናስደምጣቸዋለን። የሙሳድ አስገራሚ ኦፕሬሽንም የዓለም መነጋገሪያ ሆኗል። በቆይታችን እንመለከተዋለን። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው ይዘን ቀርበናል። በጎጃም የአገዛዙ ወታደራዊ ማሰልጠኛ የነበረችው ጊሳ ከተማ ነፃ መውጣቷ ተነግሯል። የአገዛዙ ኃይል ሙሉ በሙሉ ተበታትኗል ተብሏል። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ የብርጌድ ስር ጊሳ ከተማን ሙሉ በሙሉ ከብልጽግና ነጻ አድርጓል። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና አንደኛ፣ ሶስተኛ፣ አምስተኛ ክፍለ ጦሮች በጥምረት ዳንግላ ከተማ ላይ ያለውን ኃይል ሙሉ በሙሉ ከመቱ በኋላ ጊሳ ላይ ሰፍሮ የነበረው የብልጽግና ሰራዊትም ሙሉ በሙሉ በመበተን እግሬ አውጪኝ ብሏል። በአለቆቹ በኩል ባለበት እንዲቀመጥ ትዕዛዝ ቢሰጠውም ከምንም ሊያድነን ወይም ከጀግኖቹ ምት ሊከላከልልን የማይችል ትዕዛዝ አንቀበልም በማለት ብትንትናቸው ወጥቷል ነው የተባለው። ሌላኛው በጎጃም ቀጠና የሚገኘው የአባ ኮስትር ብርጌድም ጀብድ ፈጽሟል። የቀድሞ የቢቸና ከተማ ሚኒሻ ጽህፈት ቤት ኃላፊና አሁን በአገዛዙ ስርዓት የቢቸና ከተማ መዘጋጃ ቤት የስራ ሂደት አስተባባሪና የመንግስት ታማኝ አገልጋይ የነበረው አወቃ በቤተ የተባለ ግለሰብ እርምጃ ተወስዶበታል። ለእጀባና ለአንዳንድ ተልእኮዎች ይጠቀምበት የነበረው የቀድሞ የልዩ ኃይል ምልስ የነበረ ልጁም አብሮ እርምጃ እንደተወሰደበት ተነግሯል። በቢቸና ከተማ 05 ቀበሌ መውጫ አስፓልት ዳር ትናንት ምሽት ሶስት ሰዓት ላይ የተሰራው ኦፕሬሽን በጎጃም ቀጠና የስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ጀግኖች የተፈጸመ እንደሆነ የክፍለ ጦሩ ቃል አቀባይ ፋኖ ይበልጣል ጌቴ ገልጿል። የብልጽግናው አገዛዝ የአማራ ክልልን ካድሬዎች ሊቀይር መሆኑ እየተነገረ ነው። ይህንንም ተከትሎ የብአዴኑ ቅሪት ከፍተኛ ሽኩቻ ውስጥ መግባቱ ተነግሯል። በተመስገን ጥሩነ የበላይነት የሚዘወረው የአማራ ብልጽግና በድን በቅርቡ የካድሬዎች ለውጥ እንዲያደርግ እንደተነገረው ታውቋል። ወቅቱን መሸከም የማይችሉ አመራሮችን ይዛቸዋል የተባሉት የአማራ ብልጽግና ካድሬዎች ብዙ ቢሮ ኃላፊዎችን የመቀየር እንቅስቃሴ እንደተጀመሩ ተሰምቷል። አብይ አህመድ፣ አደም ፋራህ እና ተመስገን ጥሩነ አረጋ ከበደን ጨምሮ የተወሰኑት ከፍተኛ መሪዎች እንዲቀጥሉ የተስማሙ ሲሆን የአማራ ብልጽግና ጽፈት ቤት ኃላፊው ይርጋ ሲሳይ በከፍተኛ ማስጠንቀቂያ ለትንሽ ጊዜ እንዲቆይ እንደተስማሙ ታውቋል። ከከፍተኛ መሪዎች ውስጥ የትምህርት ቢሮ ኃላፊዋ አትመጥንም የሚል ግምገማ እንደቀረበባትና በሰማ ጠሩነህ በኩል የማግባባት ስራ እንደተሰራ እንደሆነ የፓርቲው ምንጮች መረጃውን ለብላክ ላይን ሚዲያ ደርሰዋል። በይርጋ ሲሳይ ስር ካሉ መሪዎች ውስጥ የአደረጃጀት ኃላፊው ፍሳሐ ደሳለኝና የፖለቲካ ዘርፍ ኃላፊው ዶክተር ዘሪሁን ፍቅሩ እንዲነሱ ተወስኗል። አቶ ፍስሐ ደሳለኝ ከስርቁት ጋር የተያያዘ ጥያቄዎች እንደተነሱበት ታውቋል። ከካሬዎች ጋር የጥቅም ትስስር በመፍጠር የመሾምና የማዘዋወር ስራ እየሰራ እንደሆነ ማስረጃዎች ቀርበዋል ነው የተባለው። ግለሰቡ ከዚህ በፊት ከብልጽግና የተዘረፈው ገንዘብ ውስጥ 9 ሚሊዮኑን በመውሰድ ተባብሮ የቆየ እንደሆነ ይታወቃል። የፖለቲካ ዘርፍ ኃላፊው ዶክተር ዘሪሁን ፍቅሩ ደግሞ የአቅም ማነስና ወሬ ማመላለስ ባህር ያለበት በሚል ከስልጣኑ እንዲነሳ ተወስኗል። ሁለቱም ግለሰቦች ጉዳዮችን በገንዘብ ለማስፈጸም የሚሯሯጡ እንደሆነ እንደሆኑ ተገልጿል። ከቢሮ ኃላፊዎች ውስጥም እንዲነሱ የተወሰነባቸው ግለሰቦች ታውቀዋል። መረጃው የደረሳቸው ቢሮ ኃላፊዎቹ ከፍተኛ ገንዘብ በመመደብ ከኃላፊነት እንዳይነሱ ደላሎችን አሰማርተዋል ተብሏል። ከነዚህ ውስጥ የመሬት ቢሮ ኃላፊው ሲሳይ ዳምጤ፣ የውሃ ቢሮ ኃላፊው ዶክተር ማማሩ አያሌው፣ የንግድ ቢሮ ኃላፊው ዶክተር ኢብራሂም መሐመድ፣ የኮሚኒኬሽን ኃላፊው ዶክተር መንገሻ ፈንታውና የአካባቢው ጥበቃ ኃላፊው የአሃዲኑ ተስፋሁን አለምነህ ይገኙበታል። በምትካቸው የዞን አስተዳዳሪዎችን ለመ እንደታሰበ ተሰምቷል። የወልቃይቱ አሸተደምለው ደምለው፣ የሰሜን ወሎ አራጌ መር፣ የምስራቅ ጎጃሙ ኑርሊኝ ብርሃኑ፣ የባህር ዳሩ ከንቲባ ጎሹንዳላማው እንዳላማው፣ የደሴው ከንቲባ ሳሙኤል ሞላለኝ በክልል አመራርነት እንዲካተቱ የተያያዙ መሆናቸው ተጠቁሟል። በፋኖ በደረሰበት ምት እስከ ታችኛው መዋቅር ያለው ሰንሰለት የተበጠሰበት በአዴን በግለሰቦች መምጣትና መሄድ የሚቀይረው ስርዓትም የሚፈጥረውም ተጽዕኖ ከሞት የሚታደገው ድርጅት የለም ተብሏል። ይልቁንም ቀድሞውንም ለስልጣኑና ግላዊ ጥቅማጥቅሙ የሚተናነቀው ካድሬ እርስ በርሱ እየተናከሰ በመጠፋፋት የአማራ ህዝብን ድካም እንደሚቀንስ ተነግሯል። በውጊያ የተሰላቸውና ድል የራቀው የአገዛዙ ሰራዊት ስርዓቱን በመክዳት ፋኖን እየተቀላቀለ ነው። የአገዛዙ ብልጽግና አገልጋይ የነበሩ አድማ በተናና የሚሊሻ አባላት ከአሁን በኋላ የአገዛዙ ወንበር አስጠባቂ መሆን ይብቃ በማለት ለአማራ ህዝብ የነጻነት፣ የእኩልነት፣ የፍትህ፣ የዲሞክራሲና ሰብአዊ ክብር ለመታገልና ስርዓቱን ለመፋለምና የበደሉትን ህዝብ መልሰው ለመካስ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነውን ግዙፉንና ታላቁን ጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ ናሆሰና አንዳርጌ ሻለቃንና ፋሲለደስ ብርጌድን ገስት ሻለቃን ተቀላቅለዋል። የአማራ ወጣቶች ስልጠናና ትጥቅን ከብርሃኑ ጁላ ትግል ደግሞ ከአማራ ፋኖ ብሔራዊ ኃይል አፋባሃ ጋር በማለት ከተመደቡበት ቀጠና እየወጡ በየጊዜው ፋኖን በመቀላቀል ማህበረሰባቸውን ለመካስና ለማገልገል ቆርጠው እንደተነሱ እያረጋገጡ ነው ተብሏል። አሁን ላይ መንግስት ያሰለጥናል፣ ያስታጥቃል፣ ቀጥሎም ለፋኖ ያስረክባል እየተባለ ነው። ሰሞኑን ከአስራ ሰባት በላይ የሚሆኑ የአድማ ብተናና የሚኒ ትንሽ አባላት እውቀትና ሙሉ ትጥቃቸውን ይዘው ጊዜ ሳያባክኑ ከጎንደር የበጋሻው ክፍለ ጦር ጋር በመቀላቀል ለአማራ ሕዝብ ጉልበትና ኃይል ለመሆን ዓላማና ግብ ሰንቀው ከህዝባቸው ጋር ህልውናቸውን ለማረጋገጥ ፋኖ ሆነዋል። አባላቱ ወደ ጎንደር የበጋሻው ክፍለ ጦር ሲቀላቀሉ የክፍለ ጦሩ አመራሮችና አባላት እንኳን ደህና መጣችሁ በማለት ደማቅ አቀባበል አድርገውላቸዋል። ፓርቲው በኦሮሚያ ያለውን ዕልቂት አወገዘ። እናት ፓርቲ ወለጋ አሁንም የደም ምድር ሆኗል ብሏል። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳና ሱቡ ሶሬ ወረዳዎች የንጹሐን ዕልቂት ቀጥሏል። የምስራቅ ወለጋ ዞን የዕልቂት ቀጠናነት ደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከሁለት ሳምንታት በፊት ስምንት ንጹሐን በአሰቃቂ ሁኔታ የተገደሉ ሲሆን አራቱ እስካሁን የት እንደደረሱ አይታወቅም። የአሁኑ በዋናነት በጉቶ ጊዳ ወረዳ ጃርቶ ቶሌራ ፈይሳ አርጆ ሎኮ ሊጎና ወጤ ቀበሌዎች ሲሆን በሱቦ ሶሬ ወረዳም በተለይ ደንገጆ ጎጆ ቀበሌ ዋነኛ እልቂትና የጥቃት አካባቢዎች ናቸው። በአካባቢዎቹ እልቂቱ ቀጥሎ ሰኞ ሰኔ ዘጠኝ ንጋት ጀምሮ ደግሞ ዘጠኝ ሰዎች የተገደሉ ሲሆን መቅበር እንኳን አልተቻለም። በርካታ ንብረትም ተዘርፏል። በአካባቢው ነዋሪዎች አጠራር ሸኔ ነው ግድያውን የፈጸመው። ነዋሪዎች ውጭ ነው የሚያድሩት። የመንግስት አካል እንዲደርስ ብንጮህም ሰሚ አላገኘንም። ግድያው አማራውንም ኦሮሞውንም እየጨረሰ ቢሆንም የዞንና የወረዳ አመራሮች ግን ሰውን በማንነቱ እየመረጡ እንዲሸሽ ያደርጋሉ። መከላከያውም አሁን እልቂቱን ከሚካሄድበትና ይበልጥ አስፈሪ ከሆነበት በአምስት ኪሎሜትር ኪሎ ሜትር ርቀት ወኬ ቀርሳ ላይ ያለ ቢሆንም በሕዝቡ ጥያቄ መሠረት እንቅስቃሴ ጀምሮ ሳለ በዞን አመራሮች እንዲመለስ ተደርጓል፣ የሚሉት ነዋሪዎች ቢያንስ ሕፃናትና ሴቶች እንኳን ፈቅደው ወደ አጎራባች ቤኒሻንጉል ክልል አካባቢዎች እንዲወጡ ቢደረግልን ለዘር እንተርፋለን ብለዋል። እስከዛሬ በተቻለን አቅም ራሳችንን ስንከላከል ኖረናል። አሁን መሳሪያዎቻችንም ተነጥቋል። ወዲህ ደግሞ ሸኔ እየተጠቀመው ያለው የርቀት መሳሪያ ጭምር ከገበሬው አቅም ጋር ሲነጻጸር ፍጹም ሰማይና ምድር ነው ይላሉ። በሌላ በኩል ደግሞ አገዛዙ ሸኔ ተደምስሷል፣ ጠፍቷል እያለ ህዝቡን ያዘናጋል ሲል እናት ፓርቲ ገልጿል። ኢህአፓ የጠቅላይ ሚኒስትሩ ስብሰባ ላይ መድረክ ረግጦ ወጣ። ከጠቅላይ ሚኒስትሩ ጋር ተወያይቶ መፍትሄ አይመጣምም ብሏልም። ዛሬ ጠቅላይ ሚኒስትር አብይ ከተፎካካሪ የፖለቲካ ፓርቲዎች ጋር ውይይት አድርጎ ነበርም። በብዛት የተሳተፉበት ለብልጽግና ያደሩ እንደ ብአዴን፣ ኢዜማ አይነት ፓርቲዎች ሲሆኑ ጠቅላይ ሚኒስትሩ እንደተለመደው በኢትዮጵያ ታሪክ የፖለቲካ ፓርቲዎች እንዲህ አይነት ነፃነት አግኝተው አያውቁም ብሏልም። በዲሞክራሲያዊ ስርዓት ኢትዮጵያ የዓለም አብነት ናት ያሉት ጠቅላይ ሚኒስትሩ እስካሁን በፖለቲካ አመለካከቱ ምክንያት የታሰረ ፖለቲከኛም የለም ብለዋል። እነ ዮሐንስ ቧያሌውና ክርስቲያን ታደለ እንዴትና ለምን እንደታሰሩ በመድረኩ የጠየቀ ስላልነበር ጠቅላይ ሚኒስትሩ የራሳቸውን ተረትና የማይጨበጥ ንግግር አድርገው ጨርሰዋል። ከዚህ ሁሉ አለመሳተፍ ይሻላል ያለው ኢሃፓ ጠቅላይ ሚኒስትሩ ጤነኛ አይመስሉም፣ የሚመሩትን ህዝብና መንግስት አያውቁትም ብሎ ስብሰባ ረግጦ ወጥቷል። የሐኪሞችን ጥያቄ ደግፎ ግጥም ያቀረበው ገጣሚ የት እንደተሰወረ አልታወቀም። የሐኪሞች የደሞዝ ጭማሪና የጥቅማ ጥቅም ይከበርልኝ ጥያቄን አስመልክቶ የጤና ባለሙያዎች ለተከታታይ ሳምንት በአድማ ውስጥ መቆየታቸው ይታወሳል። በአድማው በጠቅላላ በሀገሪቱ ከመቶ በላይ የህክምና ባለሙያዎች ታስረው የቆዩ ሲሆን ብዙዎችም ከስራቸው ተፈናቅለዋል። ነገር ግን ከጤና ባለሙያዎች ማህበር ጋር በተደረገ ውይይት ሐኪሞች ከእስር የተለቀቁ ሲሆን ከስራ የተባረሩም ወደ ስራቸው ተመልሰዋል። አገዛዙ በኢትዮጵያ ስራ ስለበዛ መከላከያ ሲገድል በአዲስ ወጣት መተካት እንደለመደው ሁሉ ሐኪም በአዲስ ተመራቂ ለመተካት ያደረገው ጥረት ሳይሳካ ቀርቷል። በተደጋጋሚ የሐኪሞች ጥያቄ ወደ አራት ኪሎ ለመግባት ነው ሲል የነበረው አገዛዙ በሐኪሞች ጥያቄ ሰበብ አሁንም የታፈኑ እንዳሉ ተሰምቷል። ከእነዚህ መካከል ገጣሚ ዘውድ አክሊል አንዱ ነው። ገጣሚ ዘውድ አክሊል ከታሰሩት ሐኪሞች ጋር አብሮ ታስሮ ነበር። አብዛኛው የጤና ባለሙያ ሲፈቱ፣ እሱ ግን እንዳልተፈታ ታውቋል። ገጣሚ ዘውድ አክሊል እኔም ዶክተር ነኝ በሚለው ግጥሙ ለጤና ባለሙያዎች አጋርነቱን ማሳየቱ የቅርብ ጊዜ ትውስታችን ነው። ገጣሚው ከመኖሪያ ቤቱ ታፍኖ ከጠፋ ሶስት ሳምንት እንደተቆጠረም ታውቋል። ሐኪምን አድንቆ ስለ ጻፈ የታሰረው ገጣሚ እስካሁን የትነቱ አለመታወቁ አነጋጋሪ ሆኗል። አገዛዙ በኢትዮጵያ አሁንም እስርን፣ ድብደባን፣ ኢሰብአዊ ተግባሩን አጠናክሮ ለመቀጠል ባለፈው ዓርብ ሰኔ 6 ቀን 2017 ዓ ም አዲስ አዋጅ ማውጣቱ ይታወሳል። በአዋጁም የጸጥታ አካላት በሽብር የተጠረጠረን አካል ካልገደሉት በስተቀር አካሉን ቢያጎድሉ፣ ሴት ተጠርጣሪን ቢደፍሩ፣ ገንዘብ ቢቀበሉ፣ ቢያፈሩ አይጠየቁም ይላል። አገዛዙ ወንጀል በፓርላማ ሕግ አድርጎ መቀጠሉ አነጋጋሪ ሆኖም ቀጥሏል። ታዬ ደንዳ ከመታሰሩ አንድ ቀን ቀድሞ ልገደል ስለምችል ብሎ ሚስጢር አውጥቷል። ታዬ ደንዳ ይፋ እንዳደረገው አማራን አጠፈዋለሁ አንተም ማግዘኝ ሲል ጠቅላይ ሚኒስትሩ ጠየቀኝ ብሏል። ታዬ አያይዞም እኔ አማራ እንዲጠፋ ሳይሆን የኦሮሞ መብት እንዲከበር ነው የምፈልገው ብዬ መለስኩለት ብሏል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ከአማራ ብልጽግና ሰዎች ጋር በተደጋጋሚ እየተገናኘህ ነው አንተ ባንዳነህም ብሎኛል ብሏል። አብይ ሰሜኑን ለማጥፋት እየሰራው የሚያግዘኝ የኦህዴድ ብልጽግና ሊኖር አይገባም ብሎም ከስልጣን አባረረኝ ብሎ አልታየኝም። ታየ ደንደአ በድጋሜ ከታሰረ ሁለት ሳምንት የደፈነው ሲሆን እስካሁን ፍርድ ቤት አለመቅረቡ ይታወቃል። የሞሳድ አስገራሚ ኦፕሬሽን ዓለምን አነጋገረ። የእስራኤሉ ሚስጥራዊ የስለላ ተቋም ሞሳድ ከቴህራን እስከ ጋዛ፣ ከጋዛ እስከ የመን እጁን ዘርግቷል። በአንድ ቀን ኦፕሬሽን የኢራንን የጦር አዛዥ፣ አስር የኒውክለር ሳይንቲስቶችን፣ የሚሳኤል ማስወንጨፊያ፣ የኢራኑን ንጉሥ፣ የአያቶላን አማካሪ ደምስሶ አደረ። እነዚህ የኢራን ዋና ሰዎች በሞሳድ የተመቱት በጥብቅ ጥበቃ እያሉ እንደነበር የተገነዘቡ ሰዎች ሞሳድ ከሰውነት ክፍል ጋር የሚናበብ ቴክኖሎጂ ሳይታ ጠቅ አልቀረም ያሉ ብዙዎች ናቸው። በኔታንያሁ የሚመራው የእስራኤል መንግስት ኢራን ላይ እየተኮሰች የየመን ሐዋቲ አማጺ መሪንም መታለች። ጋዛ ላይም ጦርነት ላይ ነች። የአያቶላ አስተዳደር በየመን የሐዋቲ፣ በሊባኖስ የሄዝቦላ፣ በፍልስጤም የሐማስ ታጣቂም በመደገፍ እስራኤልን ከበባ ውስጥ አስገብቶ ቆይቷል። እስራኤል የየመንን፣ ሐማስን፣ ሶሪያን ካዳከመች በኋላ አሁን ዋና ጠላቴ ናት ወደምትለው ኢራን እየተኮሰች ነው። የኢራን የኒውክለር ማብላያም የተመታ ሲሆን ዋናውን ግን ለመምታት እስራኤል አቅም የላትም። ዋናው የኒውክለር ማብላያ ወደ መሬት 80 ሜትር ርቆ የተቀበረ ነው። እስራኤል ደግሞ ሰማንያ ሜትር ዘልቆ የሚመታ ቦምብ የላትም። በመሆኑም የአሜሪካን እርዳታ በእጅጉ እየፈለገች ሲሆን የማይጨበጥ ባህሪ ያለው ትራምፕም ኢራናውያን ከቴህራን ውጡ፣ ኢራን እጅ ስጪ፣ አያቶላህ እያየነው ነው፣ እንደ ሳዳም ሁሴን ከመደምሰሱ በፊት ለሰላም እጅህን ዘርጋ እየተባለ ነው። መካከለኛው እስያ እየተበጠበጠ ሲሆን እስራኤል የሚያጓሩ አንበሶች እያሸነፉ ነው ስትል ለመከላከያ ኃይሏ ተናግራለች። የእስራኤል ዘመቻ የተነሱ አንበሶች የሚል ስያሜ እንደተሰጠው ግልጽ ነው። ኢራንንም በቴልአቪቭ፣ በኢየሩሳሌም፣ በሐፋ ተከታታይ ጥቃት በማድረስ የሞሳድ ቢሮን ሳይቀር። ቀር መምታት ችላለች። 86 ሚሊዮን ህዝብ ያላት ኢራን በመከላከልና በማጥቃት አቅሟ እስራኤልን እንደተፈታተነቻት ግልጽ ነው። እስራኤል ኢራንን ከመታች በኋላ ፊቴን ወደ ቱርክ አዙሬ ቱርኩንም አንበረክካለው እያለች ነው። የቱርኩ ፕሬዚዳንት ኤርዶጋንም አንፈራም፣ አንደነግጥም፣ የሚደፍረን ኃይልም የለም ሲል ተሰምቷል። ውድ የብላክ ላየን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎች እንዲደርሷቸው ሰብስክራይብ በማድረግ ቤተሰብ የሆኑ ሰናይ ጊዜ